እንዴት ውላችኋል ተመልካቾች። የዜና ኢትዮጵያ የቢዝነስ ዜና ተጀምሯል። ለመረጃዎቻችን አጋር የሆነንን ኦሮሚያ ባንክ እናመሰግናለን። መሰግናለን መቅደስ እንዳለነኝ። ከሰሞኑ በሰብል ምርቶች ላይ በተለይም በጤፍ ዋጋ ላይ ከፍተኛ የሚባል ቅናሽ እየታየ ይገኛል። ሁኔታው በሸማቹ ማህበረሰብ ላይ ያለውን ጫና የሚያቃልል በመሆኑ በርካቶችን አስደስቷል። ባልደረባችን ቅድስት ማሞ በተለያዩ ስፍራዎች ተዘዋውራ ገበያውን ተመልክታለች። ያዘጋጀችውን አብረን እንከታተል ባለፉት ጥቂት ወራት የሰብል ምርት በተለይም የጤፍ ዋጋ እየተረጋጋ ይገኛል። ተዘዋውረን በተመለከትናቸው በመሳለሚያ ያህል በረንዳና በላፍቶ ቁጥር ሁለት የገበያ ማዕከል የሚገኙ ነጋዴዎች የጤፍ ዋጋ መቀነሱን ነግረውናል። አሁን በጣም ቀንሷል። ጤፍም 13000፣ 12500 የነበረ እስከ 11000 ብር ድረስ ይገኛል። ስንዴም 8000 የነበረ ወደ 7000 እና አሁን ላይ በጣም ሁሉም ለውጥ አላቸው። የተለያዩ ጤፎች አሉን፣ ነጭ ጤፍ አለን፣ ሰርገኛ አለ፣ ቀይ ጤፍ አለ፣ መለስተኛ አለ፣ ዱቄቶች አሉን። ያው ሂሳባችን ውጪ ካለው በጣም ተመጣጣኝ ነው። አሁን አንደኛ የሚባለው ነጭ ጤፍ 120 ብር ነው። ቀይ ደግሞ 90 ብር ነው። ሰርገኛ 105 ብር። በላፍቶ ቁጥር ሁለት የገበያ ማዕከል ያገኘናቸው ሸማቾች በበኩላቸው በገበያ ማዕከሉ ያለው የጤፍ ዋጋ የዋጋ ቅናሽ እንዳለው ተናግረዋል። ጤፍ አሁን በጣም ደስ ብሎናል። ጥሩ ነው። በእርግጥ ይሄ አመት ደህና ነው፣ ብዙ ውድ አይደለም፣ የተረጋጋ ነው እስካሁን ድረስ። አሁን ደግሞ የበለጠ በሚቀጥለውን ደግሞ የተሻለ ከዚህ የቀነሰ እናገኛለን ብለን ተስፋ እናደርጋለን። አሁን በምናየው ሁኔታ ውድ አይደለም፣ እግዚአብሔር ይመስገን። ትልቅ ነገር ነው ይሄ። የሚቀርበው ምርት ሁሉ ጥሩ ነው፣ ደስተኞች ነን። አሁን በጣም ደስ ብሎኛል እዚህ ሳይ። ከዚህ በኋላ ግን እየመጣሁ እዚህ ነው የምሸምተው የጤፍ ዋጋ ክረምት መቶ አምሳ ብር ገዝተናል ክረምት ውስጥ። አሁን ደግሞ መቶ ሰባ ስድስት ብር ይባላል። ጥሩ ነው፣ የተረጋገ ነው። እግዚአብሔር ስ በላፍቶ ቁጥር ሁለት የገበያ ማዕከል ምርቶቻቸውን ለግብይት የሚያቀርቡት አምራቾች ሲሆኑ የአዲስ አበባ ንግድ ስራዎች ድርጅትም ለተጠቃሚዎች ጤፍን በተመጣጣኝ ዋጋ እያቀረበ እንደሚገኝ ገልጿል። ጤፍ ዋጋ በጣም ጥሩ ነው፣ አሁን ያለው ነገር ማለት ነው እና በሰፊ በተለያዩ መጋዘኖች ከ30 ሺህ ከሰላሳ ሺህ ኩንታል ያነሰ ጤፎች አሉ ማለት ነው። ይህ ነጭ ጤፍ ነው የምንለው ነጭ ጤፍ የምንለው ነው 11650 እንደዚሁ ደግሞ ቀይ ጤፍ 11300 ሰርገኛ 11990 በዚህ እየተሸጠ ነው የሚገኘው። በመሳለሚያ ያህል በረንዳም ሆነ በላፍቶ ቁጥር ሁለት የገበያ ማዕከል የተለያዩ ምርቶች ዋጋ ቅናሽ ማሳየቱን ተመልክተናል። ኢትዮጵያ በሆርቲካልቸር ዘርፍ ከፍተኛ አቅም እንዳላት ይታወቃል። አበባ፣ አትክልትና ፍራፍሬ በሚያጠቃልለው በዚህ ዘርፍ ላይ እንደ ሀገር የሚገኘው ኢኮኖሚያዊ ጥቅም ግን የሚፈለገውን ያህል አልደረሰም። ዘርፉ ለሀገሪቱ ምጣኔ ሀብት የሚያበረክተውን ድርሻ ለማሳደግ የተለያዩ ስራዎች እየተሰሩ ይገኛሉ። ተመልካቾች እዚሁ ጉዳይ ላይ እንቆያለን። በዚህ ጉዳይ ላይ ተጨማሪ ማብራሪያ ሊያደርሰን ባልደረባችን አሚር ጌቱ በቀጥታ መስመራችን ላይ ይገኛል እንዴት ውልሃል አሚር በተለይ በኢትዮጵያ በሆርቲካልቸር ዘርፍ ኢትዮጵያ በሆርቲካልቸር ዘርፍ ያላትን አቅም እንዴት ይገለጻል ዘርፉ ደግሞ ለኢኮኖሚው የሚያበረክተው አስተዋጽኦ ምን መልክ አለው የሚለውን እስኪ ንገረን እሺ አመሰግናለሁ መቅደስ እንደምንዋልሽ የሆርቲካልቸር ዘርፍ ከግብርናው ክፍለ ኢኮኖሚ በዋናነት ከሚጠቀሱ ንዑስ ዘርፎች መካከል ዋነኛው ነው ሆርቲካልቸር በዋናነት አበባ አትክልትና ፍራፍሬን እነዚህን የሰብል ምርቶች በዋናነት የያዘ ነው። እንግዲህ ኢትዮጵያ በሆርቲካልቸር ዘርፍ ካላት አቅም ባላት አቅም ልክ ተጠቃሚ እንዳልሆነች በተለያዩ መድረኮች እንዲሁም ጥናቶችም ይገለጻል በጥናቶችም ይገለጻል። እና በኢትዮጵያ ያለው አቅም ምን ይመስላል? ያላት አቅም እንዴት ነው? በገቢ ደረጃስ ምን ያህል ተጠቃሚ ነች? በኢኮኖሚ ላይ እያበረከተ ያለው አስተዋጽኦ እንዴት ይገለጻል? በዘርፉ ደግሞ የሚስተዋሉ ተግዳሮቶች ምንድናቸው? ምን መስራት አለብን የሚለውን ሀሳብ በአጭሩ ወደ ተመልካቾች እናደርሳለን። እንግዲህ ኢትዮጵያ ለዘርፉ ምቹ ስነ ምህዳር ካላቸው የመሬት አቀማመጧም እንዲሁም ያላትም የተፈጥሮ ሀብት ለዘርፉ ምቹ ስነ ምህዳር ካላቸው የአፍሪካ ሀገራት መካከል በቀዳሚነት የምትጠቀስ ሀገር ነች። አንድ ነጥብ አራት ስድስት ሚሊዮን ሄክታር መሬቷ በሆርቲካልቸር ዘርፎች በሆርቲካልቸር ሰብሎች መልማት የሚያስችል አቅም ያላት ሀገር እንደሆነች ይጠቀሳል። በዓመት ደግሞ 3.3 ቢሊዮን ዶላር ገቢ ማግኘት ከዚህ ዘርፍ ማግኘት የሚያስችላት አቅም እንዳለም መረጃዎች ያመላክታሉ። ከ11.1 ሚሊዮን ሄክታር በላይ መሬቷ ደግሞ በመስኖ ሊለማ የሚችልና ያላትም የውሃ ሀብት ሰፊ መሆኑ እንግዲህ ለዚህ ዘርፍ ውጤታማነት ወይም ምቹ ስነ ምህዳር ነው ብሎ ማለት ይቻላል። ከግብርናው አንጻር ደግሞ ምን ያህል በአጠቃላይ ገቢው አመታዊ ገቢው ምን ይመስላል፣ ሆርቲካልቸር ለግብርናው ምን ያበረክታል የሚለውን ስንመለከት አራት ነጥብ አምስት ወደ አምስት የሚጠጋውን በመቶ ድርሻ እንደሚይዝ መረጃዎች ያመላክታሉ። በስራ እድል ፈጠራውም ከተመለከት ነው በየአመቱ እንግዲህ ከ ሁለት ሚሊዮን በላይ ዜጎችን በዚህ ዘርፍ ተጠቃሚ ማድረግ የሚያስችል አቅም እንዳለም መረጃዎች ያመላክታሉ እንግዲህ እነዚህ እነዚህ ሀሳቦችን ስንመለከት ኢትዮጵያ በዚህ ዘርፍ ላይ በደንብ ተጠናክራ ከሰራች ብዙ ጥቅም ኢኮኖሚውን ማሳደግ የሚያስችል ትልቅ አቅም እንዳላት ማንሳት ይቻላል በገቢ ደረጃ ደግሞ ወይም ከገቢ አንጻር ከተመለከት ነው በዚህ ዘርፍ ከፍተኛውን ገቢ ያገኘችው በ2015 የምርት ዓመት ነው። በዛ ዓመት በ658 ሚሊዮን ዶላር ገቢ አግኝታ ነበር። ሰፊውን ድርሻ ደግሞ የሚይዘው የአበባ ምርቷ ነው። 569 ወደ 90% የሚሆነው 569 ሚሊዮን ዶላር ከአጠቃላይ ከሆርቲካልቸር ዘርፍ በ2015 ከተገኘው ገቢ ድርሻውን የሚይዝ ነው። በ2017 ስንመለከት ደግሞ በ2017 በ8 ወር ውስጥ 366 ሚሊዮን ዶላር ከዚህ ዘርፍ ገቢ ለማግኘት ትችላለች። እንግዲህ በዋናነት በሆርቲካልቸር ዘርፍ ላይ ትልቁን ድርሻ የሚይዘው አበባ ነው ካልን የኢትዮጵያ አበባ በዓለም ገበያም እጅግ ተፈላጊ የሆነ በተለይ በአውሮፓ ሀገራት፣ እንደ ማሳያ ሆላንድን ማንሳት ይቻላል። በሆላንድ ላይ በጣም ተፈላጊ የሆነ እንዲሁም ደግሞ የአውሮፓ ሕብረትም ለገበያ ምቹ ስነ ምህዳርን ለኢትዮጵያ ፈጥሮላታል። ከቀረጥ ነፃ እንዲገባም እንግዲህ አመቻችቷል እና በዓለም አቀፍ ገበያም ተቀባይነት ያገኘ ትልቅ ዘርፍ ነው ብሎ ማለት ይቻላል። ለመሆኑ ኢትዮጵያ ከዚህ ዘርፍ ለምን አልተጠቀመችም? ምንድን ነው ተግዳሮቶች የሚለውን ባጭሩ ስንመለከት በዘርፉ ዘርፉ በምርምርና በጥናት የተደገፈ አለመሆኑ፣ ስትራቴጂዎች አለመዘጋጀታቸው፣ እንዲሁም ደግሞ የፖሊሲ ውስንነት፣ ለዘርፉ አመች የሆኑ አካባቢዎች አለመለየታቸውና የመሰረተ ልማት ችግሮች በዋናነት የሚጠቀሱ ናቸው። እነዚህ ጉዳዮች ላይ ኢትዮጵያ በስፋት መስራት የምትችል ከሆነ ባላት አቅም ልክ ተጠቃሚ መሆንን እንደምትችል መረጃዎች ያሳያሉ። ለሰዓቱ ያለ መረጃ ይመስላል መቅደስ፣ አመሰግናለሁ። እናመሰግናለን አሚር ላደረስከን መረጃ። መልካም ቀን እንቀጥላለን ተመልካቾች፣ ከቡና ጋር ለተያያዙ በርካታ ስራዎች የሚያገለግሉ ማሽኖች ከተለያዩ ሀገራት በከፍተኛ የውጭ ምንዛሬ ይገባሉ። እነዚህን ማሽኖች በሀገር ውስጥ በማምረት አምራችና ላኪዎችን ተጠቃሚ እያደረገ የሚገኝን ተቋም የስራ እንቅስቃሴ ልናስቃኛችሁ ነው። ተቋሙ ለማሽኖች የሚያወጣውን የውጭ ምንዛሬን በማስቀረት በኩልም የበኩሉን አስተዋጽኦ እያበረከተ ይገኛል። ዝርዝሩን ከራስ አንደበት አብረን እንከታተል። ዮናስ ሸዋን ግዛው እባላለሁ። የዮናስ ሶሉሽን ሜታልወርክ ኢንጂነሪንግ ስራ አስኪያጅ እና ባለቤት ነኝ። እየሰራን ያለናቸው ማሽነሪዎች ያው የቡና ፕሮሰስ ማድረጊያ ማሽነሪዎች ናቸው። ቡናና በቡና ዙሪያ ያሉ ማሽነሪዎችን ነው ምንሰራው። በኢትዮጵያ ላይ አንዱን ታርጌት አድርገን የተነሳ ነው። በኢትዮጵያ ላይ ቡና ማሽን በጣም ስለሚያስፈልግ፣ በቡናውም ዘርፍ ደግሞ ታዋቂ ስለሆነች ከውጭ ከሚመጣ እኛ የተሻለ እንስራ በሚል ነው ወደዚህ ሙያ የገባ ነው እና እሱ ላይ ታርጌት አድርገን እየሰራን ያለን። እነዚህ ማሽነሪዎችን የምናቀርበው ለቡና አብቃይ ለሆኑ ገበሬዎች፣ ቡና አብቃይ ለሆኑ ነጋዴዎች ቡና አቅራቢ ለሆኑ ዩኒየኖች ነው እያቀረብን ያለነው። ማሽናችን በጣም በጣም ከሚገባው በላይ ተፈላጊ ነው። ከውጭ የሚመጡትን በማስቀረት የተሻለ በጥራት በመስራት ላይ እንገኛለንና እዚህ ወርክሾፕ ውስጥ 25 ሰራተኛ ወይ 34 ሰራተኛ መኖሩ አይደለም ኢንዳይሬክት ጆብ አንድ ማሽነሪ ያወጣን ማለት ያ ማሽነሪ ሁለት መቶ ሰራተኞችን ያንቀሳቅሳል። በዚህ ዓመት ከ17 ያላነሱ ማሽነሪዎችን አውጥተናል። እስካሁን ከ3 ሺህ ከአራት ሺህ ያላነሱ ሰራተኞችን ወደ ስራ እናሰማራለን በኢትዮጵያ ታምርት ላይ ጠቅላይ ሚኒስትሩ ለመጀመሪያ ጊዜ ያገኘኋቸው እዛ ነው። እኔ እንደውም በዚህ ደረጃ አልጠበቅኩም ነበረ። በጣም በጣም በጣም ተደስተው ሙሉ ኮንፊደንስ እንዲኖረኝ ያደረጉት እሳቸው ናቸው። በጣም በደስታ ነው ሲያናግሩኝ የነበረው። ቴክኒኩን አሰራሩን አይተው በጣም ተደስተዋል። እና እናንተ በርቱ፣ እኛም በኛ በኩል የሚገባውን ነገር የበለጠ እንሰራለን የበለጠ እናደርጋለን። ብቻ እናንተ በርቱ የሚለው ቃሉ ብቻ በቂ ነው። እና የዛኔ በጣም ሞቲቬት ሆነን በቃ በጣም ተደስተነ ነው ያሳለፍ ነውና ክብርት ከንቲባዋም እንደዚሁ የኢንዱስትሪ ሚኒስቴሩም እንደዚሁ በጣም በደስታ ነበረ ሲጎበኙ የነበሩት በደስታ ነበረ አፕሪሺየት ያደርጉ የነበሩት ለሀገራችን አይደለም ወደ ውጭ አገር የማቅረብ አክሰስ አለን በጣም ተፈላጊ የሆኑ ማሽነሪዎች ነው የምናመርተው ይህ ቦታ ለሌላ ይተላለፋል እናንተ በቃችሁ የሚባል ነገር ስንሰማ እኛ የምንጠብቀው ወደ ተሻለ ከፍ ወዳለ ድጋፍ፣ ወደ ተሻለ ደረጃ እንደርሳለን የሚል ነበር። አንዳንድ ተስፋ አስቆራጭ ነገሮች እየሰማን ነው። አምስት ዓመት የሞላቸው ይውጡ። በአምስት ዓመት ውስጥ አይደለም አስር ዓመት ቴክኒክ አይበቃውም፣ ምክንያቱም እያደገ የሚሄድ ስለሆነ የመንግስት ከፍተኛ ድጋፍ ያስፈልጋል። አገር የሚያድገው በቴክኖሎጂ ነው፣ እና እዛ ላይ የበለጠ የእውነት ፎከስ ተደርጎ ቢሰራ ኢትዮጵያ ታድጋለች፣ እንደ ቻይና እንደ ቱርክ። እኛም ወደ ሌላው ቢቀር ወደ አፍሪካ አገር ብንልክ ጅማሬ አድርገናል፣ ሀሳብ ሼር አድርገናል። የበለጠ እንሆናለን፣ የበለጠ ኢትዮጵያ ታድጋለች። ተመልካቾች፣ የዜና ኢትዮጵያ የቢዝነስ ዜና አብቅቷል። መቅደስ እንዳለ መረጃዎቹን ነገርኳችሁ። መልካም ቀን።